በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሚ በመላ ዓለም የምትኖሩ የሉል እግዚአብሔር ቤት ሰዎች በመድኃኒ ዓለም ስም በድንግል ማርያም ኃይልና ቃል ኪዳን እንደምንሰነበታችሁ ደምን ዋላችሁ አሜን። ኃያሉ አምላካችን መድኃኒ ዓለም ዛሬም ዞትርሙል ጊዜም ቢሆን ስሙ ይክበር ይመስገን አሜን። ዛሬ እንደ መድኃኒዓለም ቸርነት እና ምስጢራቱን እንደገለጠልን የምንማማርበት ርዕስ ክፉ መናፍስት ውጊያ መካከል አንዱ የሆነውን ሁሉን ዘጋግቶ አስሮ ማስቀመጥ እና በዚህ ዙሪያ ደግሞ ምን እናድርግ በሚል ርዕስ እንማማራለን። መናፍስት ብዙ ጊዜ ሲዋጉን ሁሉ ያለንን ሁሉ ይዘጋጉና ከዛ አስረው የህይወት እስራት አድርገውብን የህሊና እና የሞራል የአካላዊ እስራት ውስጥ ገብተን እንድንቀመጥ ነው ውጊያቸው እና በዚህ ዙሪያ ምን እናድርግ በሚል ትምህርት እንማማራለን። መድኃኔ ዓለም በቸርነቱ ጉባኤያችን ይባርክልን። አሚን። ከዛ በፊት ሁሌ እንደምንናገረው የበረከት ስራዎችን እየተንቀሳቀስን እንሰራለን። እዛ አሁን ደግሞ የምንሰራው የገና የኃያሉ መላክ የቅዱስ ገብርኤል አመታዊ በዓል እናስመልክተን ነው። በዚህ በጹም ወቅት ሰብስበን ያው ከመሀል ከተማ ወደ ነበር እኔ ያለውበት ደብር የቅዱስ ገብርኤል ደብር ነበረና ወደዛ ለመውሰድ ቀንና ጊዜ ስለሚፈጅ መንበር ገዝቶ ወደዛ ለመውሰድ መንበሩ ከመቶ ስት 0 እስከ አምስት00 ይፈጅብናል እሱን እንድታግዙን ምንጣፍም እንገዛለን። ከዛ በተጨማሪ የሰኔ ሚካኤል፣ የሐምሌ አጋዕዝተ ዓለም ስሉስ ቅዱስም ዝክር እያሰብን ነው። እንግዲህ መድኃኔዓለም በቸርነቱ እንደፈቀደ ልመጠን እናደርጋለን። ግን ከምንም በላይ የሐምሌ ቅዱስ ገብርኤል መንበሩን ብንገዛለት፣ የቆየ መንበር ነው። ምንጣፉም አርጅቷል በጣም ምንጣፍም ብንገዛለት፣ ቅዱስ ገብርኤል በዕለተ ቀኑ ልጆቹን ሲባርክና ሲጎበኝ እኛን ይባርከናል ማለት ነው። እንግዲህ በቅዱስ ገብርኤል ወዳጆች የሆናችሁ በቅዱስ ገብርኤል ስም ጠይቃችኋለን፣ በረከቱን ተሳተፉ። እኔ ያው ወደ እናንተ ማቅረብ ነው። በረከቱ የምትወስዱትም እናንተ ናችሁ፣ የምትሰሩትም እናንተ ናችሁ። ኃያሉ መልአክ ቅዱስ ገብርኤል የበረከቱን ስራ ባርኮልን፣ በረከቱን ሰርተን ለመባረክ ያብቃን። አሜን። እንግዲህ ክፉ መናፍስት የሰው ልጆች ከሚያጠቁበት የውጊያ ስልት መካከል አንዱ ያላቸውን ነገር በሙሉ ዘጋግቶ አስሮ ማስቀመጥ። ሁሉን ነገር መዘጋጋት ሲባል በብዙ መንገድ ይዘጋዋል። የሚዘጋው ግን መጀመሪያ አንድ ጊዜ ወይም ሁለት ጊዜ ሳይሆን ለረጅም ጊዜ በኑሮም፣ በህይወት ጎዳናም፣ በመንፈሳዊ እድገትም በአስተሳሰብ እና በአይምሮ የግንዛቤ ጉዳይ ላይም ቀጭጨን እንድንቀር የሚያደርግ አይነት አዘጋግ ነው የሚዘጋው። ክፉ መናፍስት ያለንን ነገር መጀመሪያ ይቀሙናል። የተሰጠንን እድል፣ የተሰጠንን ጸጋ፣ የተሰጠንን በረከት፣ የተሰጠንን መክሊት፣ የተሰጠንን መንፈሳዊ የህይወት መዝገብ፣ የተሰጠንን ሰማያዊ ስጦታ በሙሉ ይነጥቁ ይነጥቁ ይነጥቁና መጨረሻ ላይ ሁሉን አቅጣጫዎች በሙሉ ዘጋግተው አሳስረው ቁጭ ያደርጉናል። እንዳናስብ አይምሯችን ተይዟል። መልካም ነገር እንዳይፈልቅ ልባችን ተይዟል። ክፉ ክፉ ነገር ሲቀናን እንዳይጸጽተን ህሊናችን ተይዟል። መልካም ነገር እንዳናይ ዓይናችን ተይዟል። ከአንደበታችን ቆንጆና መልካም የሆኑ ቡራኬ እንዳይወጡ ድምፆቻችን ተይዘዋል። በሁሉም ነገር ይይዝ ይይዝና አሳስሮ ቁጭ ያደርጋል። መንፈሳዊ ነገር የማይገባ የማይስማማ፣ የማይዋህድህ ለመንፈሳዊ ነገር እንግዳ፣ በጨዋታ መሃል እንኳን ስም እግዚአብሔር ሲነሳ ፍዝዝና ድንግጥ የምንል አይነት ፍጥረቶች። ከዛም በላይ እህል ስንበላ እንኳን ሲባረክ ለመባረክ እንኳን የምንሸማቀቅ እንደዚህ አድርጎ አስሮ ቁጭ ያደርገናል። ክፉ መንፈስ ሲያስር መጀመሪያ ያለህን ነገር ቀምቶ ነው ወደ እስራቱ የሚሄደው። ሲቀማ ስጦታ ይጀምራል፣ ሲቀማ ከእይታ ይጀምራል፣ ከቋንቋዎችና ከድምፆች ይጀምራል ሞገስህንና ክብርህንም ይቀጥላል። ያራቁትህንና በተራቆተ ማንነት ውስጥ ወና የሆነ በልብስ የተሸፈነ አካላዊ ገጽታው ብቻ እንዲኖርህ ያደርጋል። አዎ ክፉ መንፈስ ይገዘጋ መጀመሪያ አይምሮህን ይዘጋል። ልብህን ይዘጋል። ዓይንህን ይዘጋል። ሕይወትህን ይዘጋል። ድምፆችን ያረክሳል። እግርህን ወደ ክፉ ይመራል። አሳስረው ቁጭ ያደረገ ማለት ዛሬ በብዙ ጎዳና ከእግዚአብሔር ትዕዛዝና ሕግ ወጥተው በዳቢሎስ አምልኮት ውስጥ የሚኖሩ በዳቢሎስ ድምፆች የሚያንጸባርቁ በዳቢሎስ ግብሮች የሚተዳደሩ ለዳቢሎሱ የሚኖሩ መንፈሱ እንዳዘዛቸው የሚታዘዙ ብዙ ናቸው። የእግዚአብሔር ስንሆን መንፈሳዊ ነገር ስንጀምር ከየአቅጣጫው የሚነሳው ውጊያና ፊልሚያ እድሜያችንና ኑሮን ሕይወትን እንድንሰለችና እንድናማረር የሚያደርግ አይነት ነው። የክርስቶስና የመድኃኔ ዓለም ሆኖ ለመኖር በዚህ ዓለም ላይ ከባድ ነው። መልካም ስራ መስራት እና ማሰብ በራሱ ፈተና ሲሆን አይገርምም። መልካም ስራ ስንሰራ ሁሌ ፈተና ነው። መልካም ሀሳብ ስናመጣ ሁሌ ጭንቅ ነው። መልካም ነገር ለማድረግ ሁሌ ውጊያ ነው። ለመልካም ነገር እንኳን መፍትሄ ለን አደለም። መድኃኔ ዓለም ምናስበን ስነ ስቅለቱንና ፍቅሩን ተዋህደን ይቅርና መልካም እንኳን ለማድረግ መፍትሄ የለን። ወደ መድኃኔ ዓለም ስንቀርብ ደግሞ ውጊያው በሰው ልክ በአካል ይሆናል። መድኃኔ ዓለም ማስተዋሉን ያድነ እና ክፉ መናፍስት ብዙ ነገር ይዘጋል። መዝጋት ሲባል ልክ እንደ ግድግዳ ዝግት አድርጎ መያዝ ነው፣ እንዳናልፍ እንዳንሄድ እንዳናድግ እንዳናውቅ ልብ እንዳይከፈት ዝግት እየ ህይወትህን ዝግት እድልህን ዝግት መክሊትህን መያዝ በረከትህን ዝግት ስጦታህን ማጥፋት ይሄ ክፉ መናፍስት የውጊያ አቅጣጫ ነው። መናፍስት የሚሰሩበት መንገድ አለ። አንደኛ ብዙውን ጊዜ ከክፉ መናፍስ ጋር ስለኖርህን የእነሱ የሆነውን ነገር ሳንለይ እነሱን የሚያስደስትና ከእግዚአብሔር ሕግና ትእዛዝ ውጭ በሆነ ጎዳና ብዙ ዘመናቶች ተመርተናል ኑረናል። ከዛ ተመልሰን ወደ እግዚአብሔር ለመመለስ ስንሞክር ብዙውን ጊዜ ከእሱ ጋር ስላሳለፍን ያ በቀላሉ የእሱን ኃይልና ፍላጎት መስበር አንችልም። ምክንያቱም ልባችን ያውቃል፣ በምን አይነት መልኩ ቢፈትነን እንደሚጥለን ቀድሞ ባለው ልምድ ይረዳል። እኛ ያለን የእምነትን ደረጃ እና መንፈሳዊ ህይወትን አቋም ያውቃል። ቀስ እያለ ልብህን እየነካካ ከእምነት ጎዳና ይሸራሽርሃል። ስለዚህ በሁሉም ነገር ልስራ ብትል ስራው አይሳካ፣ ልማር ብትል ትምህርቱ አይሳካ፣ ልደግ ብትል እድገቱ አይስማማህ፣ ትዳር ሊያዝ ብትል ትዳሩ አይሆንልህ፣ ከቤተሰብ ጋር ባለህ ግንኙነትም ሰላማዊ አይደለም፣ ከጓደኛ ባለህ ግንኙነትም እሱም በተቃራኒው ላይ ላይ ሳቅ መስሎ ውስጥ ውስጡ በክፋት የተመሰረተ ያው፣ እንደዚህ አድርጎ እስርስር አድርጎ ያስቀምጣል። መድኃኒዓለም መንገዱን ያመልክተን። እንግዲህ በመጽሐፍ ቅዱሳችን ብዙ ጊዜ የመናፍስት ውጊያ ከመጽሐፍ ቅዱስ ጋር የይዘን ስለሆነ የምናየው የማርቆስ ወንጌል ምዕራፍ ሰባት ቁጥር ሰላሳ አንድ ላይ እነምጣስኪ ደግሞም ከጢሮስ ሀገር ወጥቶ በሲዶና አልፎ አስር ከተማ በሚባል ሀገር መካከል ወደ ገሊላ ባህር ወጣ ይላል። መድኃኔ ዓለም ነው ክብር ምስጋና ይግባውና ደንቆሮና ኮልታፋ የሆነ ሰው ወደ እርሱ አመጡ። እጁንም ይጭንበት ዘንድ ለመኑት። ከሕዝቡ ለይቶ ለብቻው ወሰደው፣ ጣቶቹን በጆሮቹ አገባ፣ እንትፍ ብሎ ምላሱ እንዳሰሰ ወደ ሰማይ አሻቅቦ አይቶ ቃተተና ኤፍታህ አለው። እሱም ተከፈት ማለት ነው። ወዲያውኑ ጆሮቹ ተከፈቱ የምላሱ ስርዓትም ተፈታ ይላል። ክብርና ምስጋና ይግባውና ኃያሉና ገናናው አምላካችን መድኃኒዓለም በምድር ላይ ሲመላለስ ኮልታፋና መስማት ማይችል የሆነ ሰው ወደ እሱ አምጥተው እንዲፈውሰው ጠየቁት። አምላክ ወደ ሰማይ አንቃ አሻቅቦ አይቶ በስጋ መጸለይን መለመንን እንዳለብን አስተምሮ እንትፍ ብሎ ቅዱሳና በመለኮት ኃይል የተዋጀውን ምራቁን ተፍቶ ምላሱንና ጆሮውን ዳሶ ይህን ደንቆሮ የፍታህ ብሎት ተከፈት ሲለው ተከፍቷ አያች። መድኃኔዓለም ተከፈት ያለው ነገር በሙሉ ክፉ መንፈስ ያጠላበትና የዘጋው ነገር በሙሉ ይከፈ ትልቁ ነገር መድኃኔ ዓለም ተከፈት የሚለው ድምፅ እንዲያሰማ ዝግጁ የሆነ ተክለቁመናና ሰብአዊ ግንባታ ሊኖረ ይገባል። የመድኃኔ ዓለም ድምፅ የመናፍስትን ኃይል ይሰብራል። የመድኃኔ ዓለም ድምፅ የተዘጋውን ነገር ይከፍታል። የመድኃኔ ዓለም ኃይል ሁሉን ነገር ያስተካክላል። በእኛ አቅም ማይሆን መስሎ የታየን አይሆንም ብለን ውስጣችን ያመነበትን ለብዙ ዘመን የደከምንበትን ተስፋ የቆረጥንበት ነገር በሙሉ በክብር ምስጋና ይግባውና በመድኃኔዓለም ቸርነቱ ይከፈታል። ተከፈት። ስለዚህ ህይወት ሲዘጋ፣ ትዳር ሲዘጋ፣ አቅጣጫው ሲዘጋ፣ መናፍስ ሲያጠሉበት አንተ ወደ መድኃኔዓለም ጩህ። መድኃኔዓለም ምን ይላል? ተከፈት። ያን ጊዜ ይከፈታል። ህይወት ይከፈታል። እድል ይከፈታል። ማስተዋል ይከፈታል ልብ ይከፈታል እይታ ይከፈታል አንደ አንደበት ይከፈታል ያን ጊዜ የምታየው እንደ እግዚአብሔር የምታወራው ብሩክ የሆኑ ቃላቶች ልብህ መድኃኔ ዓለምን የሚያይ ማስተዋል ደግሞ ክፉና ደጉን መለየት የምትችልበትን ሀይል የምታገኝ አይነት ሰው ትሆናል መድኃኔ ዓለም ክፉ መንፈስ የዘጋውን ተከፈት ብሎ ሲከፈት ሁሉ ነገር የተመቻቸ የተደላደለ ይሆናል ማለት ነው አንተ እሱ ተከፈት እንዲል ምቹ የሆኑ ጊዜያቶችን መንፈሳዊ ህይወትን ማዳበር አለብህ ማለት ነው ክፉ መንፈስ በጣም በሰው ልጆች ላይ የሚገልጠው የጭካኔ ጥግ ነው ምንም ምህረት የለውም አንዱን ዘግቼበታለሁ እና ሌላውን ልልቀቅለት አይልም ሁሉንም ነው በአንድ ላይ ዝግት የሚያደርገው ሲዘጋ ደግሞ እንዳልሆነ እንዳልሆነ አድርጎ ነው የሚዘጋው ክፉ መንፈስ የሚሰሩበት መንገድ አለ። ለምሳሌ ክፉ መንፈስ የሰው ልጆች የነፃ ፈቃድና ነፃ የሆነ ማንነታችንን አይጋፋም ይባላል፣ አይነካም። ግን የክፉ መናፍስት አሰራር መጀመሪያ መልካም የሆነውን ነገር እንድትሰራና እንድታደርግ ከውስጥ ይወሰውሳል። ወይም ዕለት ዕለት የምታደርጋቸውን ነገሮች ውስጥ እሱ በአንደበትም በልብም ከተቀመጠበት ቦታ ሆኖ የእሱን ድምፅ እየሰማ በዛ ተመርተ እንዲተገብር ይጋብዛል። ይሄ ወጥመድ ነው። በዚህ ወጥመድ ውስጥ ከገባ እሱ የፈለገውን ከሰራለት የእሱን ድምፅ ተከትለ ካከናወንክ ቀጣዩን ፈተናና ውጊያ ያመጣባል። ያን ጊዜ ቶሎ ብሎ ልብህን ነው የሚሰው። መንፈስ እንደገባ መንፈስ የሰው ልጆች ጋር መዋጋት ሲጀምር መጀመሪያ ልብ ነው። ልብ ሲዘጋ፣ ሁሉን ነገርን ይዘጋዋል። ህይወትን መዝጋት ይችላል። አይምሮን መዝጋት ይችላል። አንደበትን ማበላሸት ይችላል። እይታን መዝጋት ይችላል እቅድህን ማበላሸት ሁሉን ነገር መዘጋጋት ይችላል። ልብህን ሲይዝ ው እስኪ መጽሐፍ ቅዱስ ላይ እኒ እንዲህ የሚል ቃል እናገኛለን። መጽሐፈ ምሳሌ ምዕራፍ ሁለት ቁጥር ሁለት መጽሐፈ ምሳሌ ምዕራፍ አራት ቁጥር 23 ላይ አጥብቀህ ልብህን ጠብቅ የህይወት መውጫ ከእርሷ ነውና ይላል። አጥብቀህ ምንን ጠብቅ? ልብህን ጠብቅ። የህይወት መውጫ፣ የቡራኬ መውጫ፣ የሰማያዊ ስጦታ መውጫ፣ የኃይል መውጫ፣ የጸጋ መገኛ ልሷ ናትና። አዎ ልብህን። አሁን ውጊያው ይሄን ከልብ ጉዳይ ነው። መንፈሳዊ ህይወትን ብዙ ጊዜ ትታገላላችሁ፣ ጸለያላችሁ፣ ትወድቃላችሁ፣ ትነሳላችሁ፣ ትለምናላችሁ። ይሄ በሙሉ መደምደሚያው ልብ መከፈት አለመከፈት ጉዳይ ነው። የመንፈሳዊ እድገት የመንፈሳዊ ህይወት እድገት የኃይል መንጣት የጸጋ መገኘት የሰማይ መከፈት የነፍስ አይን መብራት ማስተዋል መመለስ ይሄ በሙሉ በልብ ነው የተያዘ ነው። ልብ ሲከፈት ማስተዋል ይከፈታል። ልብ ሲከፈት የነፍስ አይን ይበራል። ልብ ሲከፈት አንደበትህ የተባረኩ ቃላቶችን ማውጣት ይጀምራል። ልብ ሲከፈት እይታህ ክፉና ደጉን የሚለይ የዲያብሎስና የእግዚአብሔርን አጥርቶ የሚችልበትን አቅም ያገኛል። ልብ ሲከፈት መድኃኔ ዓለምን እንታያለ። ልብ ሲከፈት ሰማይ ይከፈትልሃል። ድምፆች ይሰማሉ። ጸሎትህ ጸባኦት ፊት ይደርሳል። ውጤትና ዋጋ አላቸው። ስለዚህ ልብን ጠብቅ። ዋናው ይሄ ነው። ልብ ሲዘጋ ደግሞ ህይወት ይዘጋል። እይታ ይዘጋል። ማስተዋል ይዘጋል። አንደበት ይዘጋል። በቃ እነዚህ ልብ ሲዘጋ ሁሉም ይዘጋል እንደማለት ነው። ማስተዋልም፣ እይታም፣ ድምፆችም፣ ህይወትም፣ እድልም፣ ጸጋም፣ በረከትም፣ የስጦታ ምንጮችም፣ አዎ የነፍስ አይንም፣ የሰማይ የመከፈትና ያለመከፈት ጉዳይ፣ የመንፈሳዊ ህይወት ታሪክ ማደግና አለማደግ ጉዳይ ሁሉም ይዘጋል። ስለዚህ ምን አለ? ልብን ጠብቅ የህይወት ምንጭ ናትና አለ። የህይወት ምንጭ ልብ ነች። መጽሐፈ ምሳሌ ምራፍ ሁለት ቁጥር ሁለት ላይ እንዲቃ የሚል እናገኛለን። ልብህን ጠብቅ ብያችኋለዋ። በምን አይነት መንገድ እና መስመር ልብ እንደሚጠበቅ ደግሞ እዚ ጋ ያስቀምጣል። ልብህን በምግባር አቅና፣ መከራውን ታገስ፣ አትጠራጠር። በመከራ ብትጨነቅ አትጠራጠር። ልብህን በምግራግራ በምግባር አቅና መከራውን ምን ታገስ፣ አያችሁ። ልብ በምግባር ነው የሚቀናው። ልብ የሚከፈተው በምግባር ምግባር ደግሞ ስራ ነው። ስራ ደግሞ ልብ የሚከፈተው አንደኛ በቅዱስ ቁርባን ስትመላለስ ምግባርህ የቅዱስ ቁርባን የተዋጀ ሲሆን ነው። ከዛም በላይ በእንባ የተዋጀ ማንነት ሲኖር ነው። ካልሆነ ግን ከብዙ ጊዜ የጸሎትና የአምልኮት ህይወት በኋላ ነው ልብ የሚከፈተው። አያችሁ፣ ስለዚህ መልካም የሆኑ ምግባሮች ልብ እንዲከፈት ያደርጋሉ። ምጽዋት ልብን ይከፍታል። ፍቅር ልብን ይከፍታል። ደግ ደግ ነገሮችን ማድረግና ለማድረግ መነሳሳት ልብን ይከፍታል። ሩሩህ ልብ እንዲኖር ያደርጋል። የመንፈስ ፍሬዎች ከልብ እንዲፈልቁ እንዲያፈሩ፣ አፍርተውም በሰው ልብና በሰው እይታ ዘንድ እንዲበሩ ያደርጋል ማለት ነው። ይህን በደንብ አድርገን ልንረዳውና ልናስተውለው ይገባል። ስለዚህ ልብህን በምግባር አቅና፣ በጸሎት አቅና በስግደት አቅና። ስለዚህ ይሄ ልብህን በምግባር አቅና የሚለው ቃል ምን ማለት ነው? ምግባር የሚሉት የአምልኮትና የመንፈሳዊ ልምምዶችን ጭምር ነው። ከዛ ምን አለ? መከራውን ታገስ። አየ ከዛ አትጠራጠር፣ በመከራ አትጠራጠር፣ በፈተና አትጠራጠር፣ ዳብሎስ በሚያመጡ ድምፆች አትጠራጠር። መከራ ስትታገስ ውጤት አለው። በሌላ ቋንቋ ልብህ ሲከፈት ዳቢሎስ የዘጋው ነገር በሙሉ ይከፈታል። ልብህ ሲከፈት እድል ይከፈታል፣ ህይወት ይከፈታል። ልብህ ሲከፈት አይን ይበራል። ልብህ ሲከፈት የነፍስ አይንም ትበራለች። ስለዚህ ሁሉ ነገር በልብ የተያዘ ነው። ዳቢሎስ መጀመሪያ ልብህን ዘግቶ ነው የቀረው በሙሉ ነገርን ይዘጋል። ትዳሩንም የሚዘጋው ትምህርቱንም የሚዘጋው አይምሮንም የሚዘጋው ህሊናንም የሚዘጋው መጀመሪያ ልብ ዘግቶ ነው። ስለዚህ የትኛው መንፈስ ውጊያ ሲከፍት መጀመሪያ ልብ ላይ ነው ሂዶ ቁጭ የሚለው። መጀመሪያ የሚይዘው ልብህን ነው። ከዛ በኋላ ባለው ውጊያ ውስጥ ደግሞ ሌሎቹ ነገሮች ያጠፋል። ስለዚህ ይሄ ሁሉን ነገር ዘጋግቶ አስሮ ማስቀመጥ እስረኛ፣ የቁም እስረኛ ማድረግ የመናፍስት እና የዚህ ትውልድ ድልፋንታ እና የመናፍስት የውጊያ አካል ነው። አሁን በብዙ መንገድ ታስረናል። አናስተውለውም። ዘመናዊነት፣ ሳይንስና ፍልስፍና፣ የፖለቲካው ዓለምና ይሄ የዘረኝነቱ ገጸ ህይወት፣ የእኛም የእውቀት አሰሳና በዲያብሎስ በኩል አመልና ሱስ ውስጥ መግባት፣ የውጭ ዓለም ህይወት መናፈቅና በአሕዛባዊነት ኑሮ ውስጥ ገብተን እድሜያችንን መጨረስ ኢትዮጵያዊነት በራሱ እኮ ክብር አለ ሞገስ አለ ይሄ በሙሉ ብዙ ነገር አትፍቶብናል። ባህሎቻችን ተበርዘዋል ድምፆቻችን ተበርዘዋል እይታዎቻችን ተበርዘዋል ሀጢያት መገለጫችን ሁኗል ሱሰኛ ሆነናል በአንድም በሌላም በኩል ስለዚህ ይሄ በዳብሎስ የታሰርቱ ዳብሎስ በብዙ መንገድ አስሮም መድሃኔ ዓለም ማስተዋሉን ያድላል አሜን ስለዚህ መድሃኔ ዓለም ተከፈት ሲለው ሁሉም ነገር ምን ይላል ይከፈታል ማለት ነው እና አብዝተን መለመን ያለብን ልባችን እንዲከፈት ልብ ሲከፈት ሁሉ ነገር ይከፈታል አንደኛው ይሄ ሁለተኛው ደግሞ ጊዜ ያስፈልገዋል መናፍስትን ዛሬ መዋጋት ጀምረን ዛሬ ልናሸንፋቸው አንችልም። ዛሬ ኃይላቸው ልንሰብራ አንችልም። በአንዴ ልናጠቃቸው አንችልም። ጊዜ ያስፈልጋል፣ ውጊያ ያስፈልጋል። ከዛም በላይ ደግሞ ድካም ያስፈልጋል። ኃይላችን ማደግ አለብን። በዚህ ውስጥ ማወቅ ያለብን መንፈሳዊ እውነታዎችን ማወቅ አለብን። መንፈሳዊ ነገር ማጣጠም መቅመስ አለብን። መዋሃድ አለበት ከነፍሳችን ጋር የትኛውንም በስጋም በነፍስም የሚያጋጥሙን ስጋዊ የሆኑ ውጥረቶችን በመንፈሳዊ ጎዳናና በጸሎት በኩል የምንፈታበትን ህይወት እና ታሪክ ማንነት እና ገጸ ሰብአዊ ህይወትን እና የሰውኛ ማንነትን መገንባት አለብን። እነዛ ካልሆነ የክፉ መናፍስትን ውጊያ በቀላሉ ልንጥለው ልናሸንፈው አንችልም ማለት ነው። ስለዚህ ሁሉን ነገር ሲዘጋጋ ምን እናድርግ? ለሚነው መጀመሪያ መትጋት ያለብን ልባችን እንዲከፈት ነው። ልብ እንዲከፈት ልብ የሚከፈተው በሁለት መንገድ እንደሆነ በተደጋጋሚ አስተምሬያችኋለሁ። በቅዱስ ቁርባን ይከፈታል፣ በእምባ ይከፈታል። ግን እምባ የሚመጣው ልብ ሲከፈት ነው። በእርግጥ ግን በብዙ ስግደትና አምልኮት ርዕሳዊ በሆነ ጸሎትና በሱባኤም ይከፈታል። ልብ ሲከፈት እኮ ብዙ ነገሮች አሉ። ብዙ ሚስጥራቶች እናቃለ በእግዚአብሔር እጅ ውስጥ ነን ማለት ነው። የስጋም የነፍስ ሚስጥራቶችን እናውቃለን። በእኛ ህይወት ዙሪያ ያሉ ሚስጥራቶችን እናውቃለን። ሰማያዊ እውቀትንም እናገኛለን። ይሄ ምድራዊ እውቀት አይደለም፣ ሰማያዊ እውቀት። ምድራዊ እውቀት፣ ሳይንሱ፣ ኬሚስትሪው፣ ባዮሎጂው፣ ፍልስፍናው ይሄ አይደለም። ለነፍስ የሚጠቅም የነፍስ አይን የሚያበራ ለክርስትና ህይወት እድገት የሚያበቃ ለጸጋና ለኃይል ለሚገለጥ በረከትም የሚያሰጥ ሰማያዊ ዕውቀት። መንፈሳዊ ነገር የሚያስደስተን ሰዎች እንሆናለን። ለመንፈሳዊ ነገር ምንተጋ እንሆናለን። እለት እለት ያጓጓናል፣ ይናፍቀናል። ህይወቱ በሙሉ ይህ እንግዲህ ልብ ሲከፈት ነው እና መናፍስት የዘጉት ነገር እንዲከፈት በንሳ ህይወት ተመልሰን ረዘም ላለ ጊዜ በውጊያ ውስጥ መኖር ነው። ውጊያ ደግሞ ሲባል ያው ውጊያ ነው፣ ፊልሚያ ነው። ፍልሚያ ውስጥ አንዴ መቁሰል አለ አንዴ ማቁሰል አለ አንዴ መሸነፍ አለ አንዴ ማሸነፍ አለ አንዴ መውደቅ አለ አንዴ መነሳት አለ የውጊያው ባህሪ ነው ይሄ አንድ ጊዜ ይበረታብናል አንዴ እንበረታበታለን አንዴ አመድ ያደርገናል በሌላ በኩል እኛም አመድ እናደርገዋለን በል ልበልህ ነው በቃ ይለሃል ትለዋለህ ይለሃል ትለዋለህ በዚህ ውስጥ ታዲያ የቅዱሳንን ፍቅር የእግዚአብሔርን ምህረት ትቀምሳለህ መንፈሳዊ ህይወት ምን እንደሆነ ትረዳለህ። የመናፍስትን ክፋትና ጥልቅ የሆነ አሰራርም ታውቃለህ። መንፈሳዊ ህይወትን በተግባር መኖርን ታውቀዋለህ። እንዲህ ችግሮችህንም ምንጮቹንና ማጥፊያውን መንገድም ይገባል። ታዲያ ቀላል አይደለም፣ ዝም ብሎ የሚገኝ አይደለምና በውጊያ መበርታት ያስፈልጋል። መድኃኔዓለም በቸርነቱ የተዘጋውን ነገር ይክፈትልን። አሜን። ስብሐት ለእግዚአብሔር።